ሁለቱም ኒውክለር ታጥቀዋል። ፍጥጫቸው ከቃላት መወራወር አልፎ በድሮንና በሚሳኤል ታጅቧል። ጡንቻ መለካካታቸው የሰባ ስምንት ዓመታት ዕድሜ ባለቤት ነው። የግጭታቸው መሠረት ደግሞ ስዊዘርላንዳችን የሚሏት ካሽሚር። የካሽሚር ሰቆቃ የትንታኔ ጉዳያችን ነው። አብራችሁን ዝለቁ። ይህ ጥቁር ሚዲያ ነው። በጥቅሉ የአንድ ነጥብ ስድስት ቢሊዮን ህዝቦች መኖሪያ የሆኑት የደቡብ እስያ ሀገራቱ ህንድና ፓኪስታን ወደ ሌላኛው ዞር ደም አፋሳሽ ጦርነት እያኮበኮቡ ይመስላል። የቻይና ህንድና ፓኪስታን የስበት ማዕከሏ ካሽሚርን ከሰማይ በሚወረወሩ የሚሳኤል አረሮች ንጹሐንን በየዕለቱ እየቀጠፉባት ይገኛሉ። ሁለቱ ሀገራት በዋናነት ከሚጋሩት ከሦስት ሺህ በላይ ኪሎ ሜትሮች 740 ያህሉ ግጭት የሚበረታበት ከፍተኛ ወታደራዊ ጥበቃ የሚደረግበት ስፍራ ነው። በዚህ አካባቢ የሚኖሩት የካሽሚር ነዋሪዎች አባት ህንዳዊ፣ ፓኪስታናዊ ደግሞ እናት ሊሆኑ ይችላሉ። የፖለቲከኞቹ ዱላ ግን የስጋ ዘመዶችን አብሮ አላኖር ብሏቸዋል። ካሽሚር በ1947 የፈረንጆቹ ዓመት ህንድና ፓኪስታን ከእንግሊዝ ቅኝ ግዛት ነፃ ከወጡበት ጊዜ ጀምሮ የሁለቱ ሀገራት የትገባኛለች ጥያቄ በዓለማችን ላይ ከሚገኙ የጠንካራ ጦርነት ቀጠናዎች መካከል ከፊት አሰልፏታል። በውብ ሐይቆቿና አረንጓዴ በለበሱ ተራሮቿ የእስያዋ ስዊዘርላንድ የምትባለው ካሽሚር ሰላሟ እንደ መልክዓ ምድሯ አረንጓዴ አይደለም። በደም አፋሳሽ ጦርነት ለበርካታ ጊዜያት ቀይ ለብሳለች። ሰሞነኛው የህንድና ፓኪስታን ግጭት ከአራት ዓመታት አንጻራዊ ሰላም በኋላ የተጀመረ ቢሆንም ጥብቅ ቁጥጥር በሚደረግበት የጋራ ድንበራቸው በሺዎች የሚቆጠሩ ትንኮሳዎች በየዕለቱ ሪፖርት ሲደረጉበት ቆይቷል። ሰሞነኛውን ግጭት ተከትሎ ህንድ የኢንደስ ወንዝ ወደ ካሽሚር የሚያደርገውን ጉዞ ሊገታ የሚችል ውሳኔ ታሳልፋለች ተብሎ ይጠበቃል። ለዚህ ማሳያ የሆናት ዘንድም ሁለቱ ሀገራት በወንዙ አጠቃቀም ላይ ከፈረሙት ስምምነት ህንድ ራሴን አግልያለሁ ብላለች። ኢንደስ ወንዝ 80 ከመቶ የፓኪስታን ግብርናና የኃይል ምንጭ መሠረት መሆኑ ይነገራል። በቅርቡ 26 የሂንዱ ቱሪስቶች በህንድ በሚተዳደረው የካሽሚር ግዛት ተገደሉ። አሰቃቂው ግድያ የተፈጸመባት ፖሃልጋም በህንዷ ካሽሚር ስር የምትገኝ ብትሆንም ግድያውን ያቀነባበሩት ኃይሎች ግን በፓኪስታን የሚደገፉ እንደሆኑ ህንድ ታምናለች። ከዚህ ጥቃት ወዲህ ሁለቱ ሀገራት ለጡንቻ መለካካት የሚረዷቸውን ቅድመ ዝግጅቶች ያጠናቀቁ ይመስላል። የቪዛ ክልከላዎች፣ የአምባሳደሮቻቸውን ወደ የሀገር ቤታቸው መጠራት፣ የጋራ ስምምነት ወረቀቶቻቸውን መቅደድና ከቀጠናዊ ውሎቻቸው ተገፋፍቶ የመውጣት ሂደቶችን አጠናቀዋል። መሰረታዊ የሁለቱ ሀገራት የግጭት መንስኤ ተደርገው የሚወሰዱትም ጉዳዮች ከአሁናዊ ድርጊት ጋር ተመሳሳይ ናቸው። ፓኪስታን ህንድ በምታስተዳድረው ካሽሚር በኩል የሚያምሷትን ኃይሎች በማስታጠቅ ተደጋጋሚ ክስ ይቀርብባታል። አሁን ላይ ከበርካታ ጋዜጣዊ መግለጫዎች በኋላ የድሮንና ሚሳኤል መወራወር ውስጥ የገቡት ህንድና ፓኪስታን ለእኔ ለእኔ የሚሏት ካሽሚር ከ222000 ስኩዌር ኪሎ ሜትር በላይ ስፋት አላት። አራት ሚሊዮን ያህል የካሽሚር ነዋሪዎች በፓኪስታን የሚተዳደሩ ሲሆን 13 ሚሊዮን ያህሉ የካሽሚር ነዋሪዎች በህንድ ይተዳደራሉ። በህንድ ስር በሚተዳደረው የካሽሚር ግዛት የሚኖሩት በርከት ያሉት የእስልምና እምነት የሚከተሉ ሲሆኑ ግዛቶቹን ወደ ፓኪስታን የመጠቅለል ፍላጎት ያላቸው እስላማዊ ታጣቂዎችም ይገኙበታል። ህንድ ታዲያ የእነዚህ እስላማዊ ታጣቂዎች ትጥቅና ስንቅ ሰፋሪያቸው ፓኪስታን ናት ብላ ታምናለች። ሁለቱም ሀገራት ከነፃነት ማግስት በጀመሩ ጦርነት እንዲሁም በሁለቱም ሀገራት በኩል በተለያዩ ጊዜያቶች በሚፈጸሙ ጥቃቶች የበርካታ ዜጎች ህይወት ተቀጥፏል። ዛሬም ሀገራቱ የገቡበት እሰጥ አገባ ወደ ለየለት ጦርነት እንዳያመራ ዓለም ስጋቱን እየገለጠ ይገኛል።